መላእክቶች እና የሰው ልጆች ተጋብተው ልጅ ወለዱ፣ የሚል አስተምህሮ ከመጽሐፍ ቅዱሳችንን ካመጣክልኝ አንተ ማለት ነው። ማስረጃ ነው የምፈልገው፣ ከመጽሐፍ ቅዱሳችን ነው። ካላመጣክ ይቅርታ ተጠይቀናለ። ከአንተ ከመጣክ ደግሞ አንተ መላእክቶች የሰው ልጆች ተጋብተው ወለዱ፣ የሚል ማስረጃ ካመጣክልኝ አንተ በጣም የምወደው ጥምቀትና ፋሲካ በዓል አለ፣ ከዛ በመቀጠል አንተን አከብርሀለሁ አከብራለሁ ማለት ነው ማለት በቃ እኔ የእውነት ይሄ ስለሌለ ነው ምን ምክንያቱም መንፈስ መንፈስና ስጋ ተዋህዶ ልጅ ሊፈጥር አይችልም እሱ ማስረጃውን ሆነ እስኪ በተናገርከው መሰረት አምጣልኝ አብሽር አምጣልሀለሁ ያው ከሌለ ይቅርታ እንደምጠይቅ ምዕራፍ ስለ መጽሐፍ ኩፋኔ ምዕራፍ ስድስት ቁጥር ዘጠኝ ምን ይላል የአዳም ልጆች በዓለም ሁሉ ይበዙ ዘንድ በጀመሩ ጊዜ እንዲህ ሆነ፣ ሴቶች ልጆች ተወለዱላቸው። የእግዚአብሔር መላእክትም በዚህ እየቤልዩ በአንዲቱ አመት እነዚህን አዩዋቸው ይላል። የአዳም ልጆች እነዚያ ላዩዋቸው መልከ መልካሞች ናቸው እና ከመረጧቸው ሁሉ ሚስት ሊሆኗቸው አገቧቸው፣ ወንዶች ልጆችንም ወለዱላቸው። እነዚህም ራእያት ናቸው ይላል ያሰራ መላእክቶች ከአዳም ልጆች ያግብተው ወለዱ። ናንበብ አንድ ጊዜ አርግልኝ። አይ ያው መጽሐፍ ቅዱስ ሊሆን አይችልም። እርግጠኛ ነው። ያው መጽሐፈ ኩፋሌ ራስ መጽሐፍ ነው። መጽሐፈ ኩፋሌ ምዕራፍ ስድስት ቁጥር ዘጠኝ ላይ መላእክት ከሰው ልጆች አግብተው ወልደዋል። አሰባችሁት መላእካዎች እኛ ጋር እንደዛ የሚባል ነገር የለም። መላእክት ሌላ ፍጡር ናቸው። እኛ ጋር መላእክቶች ብርሃን ናቸው። ስለዚህ አሁን ምንድነው እተዋለሁ ያልከው? ያው ስልክ እስኪ ከራሴ መጽሐፍ ያዋሉ የተጻፈ እንደሆነ እሺ ምዕራፍ እና ቁጥሩ ነው የያዘው፣ አብሰ ምዕራፍ እና ቁጥሩ ነው የያዘው። መጽሐፍ ቁጣኔ ምዕራፍ ስድስት ቁጥር ዘጠኝ ላይ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግርም ቅን ነው ከመጽሐፋቸው እንጂ ከራሴ አልናገርም። ና ዳሩ ግን ትምህርትስ ከመጽሐፍ እውነት እላቸዋለሁ። ይህ ሳታዊ መናቸው ብጽዋር ናቸው። እሺ ዮሴፍ ቦስ ወጣሰ መላእክቶች እና የሰው ልጆች ተጋብተው ልጅ ወለዱ፣ የሚል አስተምህሮ ከመጽሐፍ ቅዱሳችንን ከመጣክልኝ አንተ ማለት ነው። ማስረጃ ነው የምፈልገው ከመጽሐፍ ቅዱሳችን ካላመጣክ ይቅርታ ተጠይቀናለህ። አንተ ከመጣክ ደግሞ አንተ መላእክቶች የሰው ልጆችን ተጋብተው ወለዱ የሚል ማስረጃ ካመጣክልኝ አንተ፣ በጣም የምወደው ጥምቀትና ፋሲካ በዓል አለ። ከዛ በመቀጠልን አንተን አከብርሃለሁ ማለት ነው ማለት በቃ እኔ የእውነት የል ስለሌለ ነው። ምን ምክንያቱም መንፈስና ሥጋ ተዋህዶ ልጅ ሊፈጥር አይችልም። ማስረጃውን በተናገርከው መሰረት አመጣልኝ አብስር። ያው ከሌለ ይቅርታ እንደምጠይቅ ምዕራፍ መጽሐፈ ኩፋሌ ምዕራፍ ስድስት ቁጥር ዘጠኝ ምን ይላል የአዳም ልጆች በዓለም ሁሉ ይበዙ ዘንድ በጀመሩ ጊዜ እንዲህ ሆነ፣ ሴቶች ልጆች ተወለዱላቸው። የእግዚአብሔር መላእክትም በዚህ እየቤልዩ በአንዲቱ ዓመት እነዚህን አዩዋቸው ይላል። የአዳም ልጆች እነዚያ ላዩዋቸው መልከ መልካሞች ናቸውና ከመረጧቸው ሁሉ ሚስት ሊሆኗቸው አገቧቸው፣ ወንዶች ልጆችንም ወለዱላቸው። እነዚህም ራእየት ናቸው ይላል። ያሰራ መላእክቶች ከአዳም ልጆች ያግብተው ወለዱ ወይ? አንድ ጊዜ አርግልኝ ያው ይህ ከመጽሐፍ ቅዱስ ሊሆን አይችልም። እርግጠኛ ነው። ያው መጽሐፈ ኩፋሌ ራሰ መጽሐፍ ነው። መጽሐፈ ኩፋሌ ምዕራፍ ስድስት ቁጥር ዘጠኝ ላይ መላእክ ከሰው ልጆች አግብተው ወልደዋል። አሰባችሁት። መላእክያዎች እኛ ጋር እንደዛ የሚባል ነገር የለም። መልአክ ሌላ ፍጡር ናቸው እኛ ጋር መላእክት ብርሃን ናቸው። ስለዚህ አሁን ምንድነው ተዋለ ያልከው? ያው ስልክ እስኪ ከራሴ መጽሐፍ ያዋሉ የተጻፈ እንደሆን እሺ ምዕራፍና ቁጥሩን ያዘ፣ አብሽር ምዕራፍና ቁጥሩን ያዘ። ምዕራፍ ቁጥሪ ምዕራፍ ስድስት ቁጥር ዘጠኝ ላይ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ ከመጽሐፋቸው እንጂ ከራሴ አልናገርምና ዳሩ ግን ትምህርት ስ ከመጽሐፍ ምሰሩ እውነት ናቸዋለሁ የሳታዊ አመናቸው ብጽዋር ናቸው። እሺ ዮሴፍ ቦስ ወጣሰ መላእክቶችና የሰው ልጆች ተጋብተው ልጅ ወለዱ፣ የሚል አስተምህሮ ከመጽሐፍ ቅዱሳችንን ካመጣክልኝ አንተ ማለት ነው። ማስረጃ ነው የምፈልገው። ከመጽሐፍ ቅዱሳችን ካላመጣክ ይቅርታ ትጠይቀናለህ። አንተ ካመጣክ ደግሞ አንተ መላእክቶች የሰው ልጆች ተጋብተው ወለዱ የሚል ማስረጃ ካመጣክልኝ አንተ በጣም የምወደው ጥምቀትና ፋሲካ በዓል አለ። ከዛ በመቀጠልኛ አንተ አከብርሃለሁ አከብራለሁ ማለት ነው ማለት በቃ የእውነት የር ስለሌለ ነው ምን? ምክንያቱም መንፈስና ስጋ ተዋህዶ ልጅ ሊፈጠር አይችልም። ሶ ማስረጃውን በተናገርከው መሰረት አምጣልኝ። አብሽር አመጣልሃለሁ። ያው ከሌለ ይቅርታ እንደምጠይቅ ኧረ፣ አብሽር አብሽር። መጽሐፈ ኩፋሌ ምዕራፍ ስድስት ቁጥር ዘጠኝ ምን ይላል የአዳም ልጆች በዓለም ሁሉ የበዙ ዘንድ በጀመሩ ጊዜ እንዲህ ሆነ፣ ሴቶች ልጆች ተወለዱላቸው። የእግዚአብሔር መላእክትም በዚህ እየቤልዩ በአንዲቱ ዓመት እነዚህን አዩዋቸው ይላል። የአዳም ልጆች እነዚያ ላዩዋቸው መልከ መልካሞች ናቸውና ከመረጧቸው ሁሉ ሚስት ሊሆኗቸው አገቧቸው፣ ወንዶች ልጆችንም ወለዱላቸው። እነዚህም ራእያት ናቸው ይላል። ያሰራ መላእክቶች ከአዳም ልጆች አግብተው ወለዱ ወይ? ለአንበብ አንድ ጊዜ አር አይሽ ያው ይሄ ከመጽሐፍ ቅዱስ ሊሆን አይችልም። እርግጠኛ ያው መጽሐፈ ኩፋሌ ራሰ መጽሐፍ ነው። መጽሐፈ ኩፋሌ ምዕራፍ ስድስት ቁጥር ዘጠኝ ላይ መላእክ ከሰው ልጆች አግብተው ወልደዋል። አሰባችሁት፣ መላይካዎች እኛ ጋር እንደዛ የሚባል ነገር የለም። መላእክ ሌላ ፍጡር ናቸው። እኛ ጋር መላእክቶች ብርሃን ናቸው። ስለዚህ አሁን ምንድነው ተዋላ ያልከው? ያው ስልክ እስኪ ከራሴ መጽሐፍ ያዋሉ የተጻፈ እንደሆን እሺ ምዕራፍና ቁጥር ነው ያዘው። አክሽ ምዕራፍና ቁጥር ነው ያዘው። ምዕራፍ ስድስት ቁጥር ዘጠኝ ላይ እኔ ከራሴ አንዳች አልናገርም እንዳነበብኩ እናገራለሁ። ንግግርም ቅን ነው ከመጽሐፋቸው እንጂ ከራሴ አልናገርም። ዳሩ ግን ትምህርት እስከ መጽሐፍ እውነት ዮሴፍ መላእክቶችና የሰው ልጆች ተጋብተው ልጅ ወለዱ የሚል አስተምህሮ ከመጽሐፍ ቅዱሳችንን ካመጣክልኝ፣ አንተ ማለት ነው ማስረጃ ነው የምፈልገው፣ ከመጽሐፍ ቅዱሳችን ነው። ካላመጣክ ይቅርታ ትጠይቀናለህ። አንተ ከመጣክ ደግሞ አንተ መላእክቶች የሰው ልጆችን ተጋብተው ወለዱ የሚል ማስረጃ ከመጣክልኝ፣ አንተ በጣም የምወደው ጥምቀትና ፋሲካ በዓል አለ፣ ከዛ በመቀጠል ኛንተን አከብርሃለሁ አከብራለሁ ማለት ነው ማለት በቃ የእውነት ስለሌለ ነው ምክንያቱም መንፈስ መንፈስና ስጋ ተዋህዶ ልጅ ሊፈጥር አይችልም ማስረጃውን በተናገርከው መሰረት አምጣልኝ አብስር አመጣልሀለሁ ያው ከሌለ ይቅርታ እንደምጠይቅ መጽሐፈ ኩፋሌ ምዕራፍ 6 ቁጥር ዘጠኝ ምን ይላል የአዳም ልጆች በዓለም ሁሉ ይበዙ ዘንድ በጀመሩ ጊዜ እንዲህ ሆነ፣ ሴቶች ልጆች ተወለዱላቸው። የእግዚአብሔር መላእክትም በዚህ እየቤልዩ በአንዲቱ ዓመት እነዚህን አዩቸው ይላል። የአዳም ልጆች እነዚያ ያላዩቸው መልከ መልካሞች ናቸውና ከመረጧቸው ሁሉ ሚስት ሊሆኗቸው አገቧቸው፣ ወንዶች ልጆችንም ወለዱላቸው። እነዚህም ራእየት ናቸው ይላል። ያሰራ መላእክቶች ከአዳም ልጆች አግብተው ወለዱ።